ነው። ኦርተን ዋጋህን ታገኛለህ። እንደዚህ ነው ማለት። ግን አለመምጣትህ ፈጣሪ አመስገን። እቤት ድረስ መታ ያደረኩህ ነበር፣ ታውቅ የለም። በጣም ከልቤ ይቅርታ፣ እኔ አብጃለሁ። እኔ በቃ እንደ ጥሩ ሲጀመር ናታን ነው። ሂድና ወስንበት መጣሁ። በብዙ ነገር ነው ያለኝ ማኔ ማውራት አልፈልግም ነበር ግን እሱ ባለ ይሆናል። ኧረ ካልተስማማሽ ልሂድ ካልሽኝማ በቃ በልሽ ከተነሳሽማ ይሁን። እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሻለሁ። ሰላም ይሆነልን ይሳካልሽ። ኑሮ ሰላም። ሰላም እንዴት ናችሁ? ውድ የረሙካን ቻናል ቤተሰቦች ሰዎች እንዴት ናችሁ? የቸኮሌት ቤተሰቦች ሰዎች እንግዲህ ዛሬ ሙ በሙሉ ጤንነት አለምንም ፕላስተር እና አለምንም ፋሻ ደህና ሆኖ መጥቶላችኋል። እንግዲህ ዛሬ በባለፈው ቪዲዮ ላይ አይታችኋል፣ እንግዲህ ከዳኒ ጋር የተፈጠረው ነገር ዳኒ ቤት መጥቶ ነበርና ቤት መጥቶ እንደባለፈው መስሎኝ እኔ ያው አላስገባሁትም ነበር አላስገባም ብዬ በር ላይ በተፈጠረው ነገር ትንሽ ባለፈው ዳኔ የፈጠረውን ነገር ረሙ ትንሽ ያው ረሙ ላይ አይፈረድም። በእውነት ለመናገር ባለፈው መቶ ያደረገውን ነገር አይታቸዋልና ያው እኔንም እያጠቃኝ እሱም ደግሞ ድጋሚ መጥቶ ሊያጠቃን መስሎት ነውና ትንሽ ረሜ ዳኒን አስቀይሞት ነበርና መጥቶት ነበርና ያው ዳኒ በንጹህ ልቧ ነው ለካ የመጣችው፣ እኛ አላወቀንም ነበርና ይቅርታ ለመጠየቅ ምናምን አስቦ ነበርና የመጣው አሁን ላይ ነገሩን ከተረዳ ነው በኋላ ምናምን ከተመታ በኋላ ከሄደ በኋላ ምናምን ቁጭ ብለን ስናስብ፣ ያው የሰው ልጅ ይለወጣል። የሰው ልጅ ከዛሬ ነገ የተሻለ ነገር ያስባልና በፊት የነበረውን ሀሳቡን ምናምን ይሄ መጥፎ የተባለውን ዳኒ ተው ነውና ጥሩ አስተሳሰብ ይዞ የመጣውን ዳኒ ደግሞ እንቀበለው ብለን ስናስብ። ጥሩ ነገር ነው። አስቦ የመጣው ይቅርታ ነው። ይቅርታ ደግሞ ትልቅነት ነው። ይቅርታ ማድረግ ትልቅነት ነው። ይቅርታ መደረግም ማረግም የሚያደርገውም ሰው የሚጠይቀውም ሰው ትልቅ ነው እና ይቅርታ ስለጠየቀን ትልቅነት ነው ብለን በማሰብ ዛሬ እኛም ባለፈው ስላስቀየም ነው ቤቱ ጋር መተናል። እና እሱም ባለፈው ለታ ባደረገው ነገር ረሜም በቃ ሶሪ ልበለው እሱም ይቅርታ አስቦ ነው የመጣው ያደረኩት ነገር ል ደርሰናል ደርሰናል ቤት ያወራነውን ነገር እወ ሲደርስ በር ላይ ዳኒ ምን መሰላችሁ ዳኒ ነገሮችን አበላሽና መልሶ ደግሞ ይጸጸታል እና እንዲ ነው ባህሪው ከድሮ ጀምሮ አበላሽ ተጸጸተ አሁንም እኛ ደግሞ እንግዲህ ቤቱ ጋ የመጣነው ደግሞ ባለፈው እለታ ይቅርታ ብሎ ሲመጣ እረሜ ትንሽ ስላስቀየመው ስለተመታ ምናምን ስለተደበደበ እሱን ይቅርታ ለማለት ነው። ካሁን በኋላ ሰላም ለመፍጠር ነው እዚህ ጋር የመጣ ነውና፣ እዚህ ጋር ቤቱ ደርሰናል። የዳኒ ቤት ነው፣ ታውቁታላችሁ። እነሱ ሰፈር ነው ያለ። ነው ስደውለት፣ ስልኩ አይሰራም፣ አያነሳም። አይ ቲንክ ብሎክ አርጎኝ ነው መሰለኝና፣ የታናሽቱ ስልክ አለኝና፣ እሷ ጋር ደውዬላታለሁ። እሷ ወጣ በር ትከፍትልናለች። እንግዲህ ያው ባይፈልግም እሱም ቤታችን አስገድዶን ነበር የገባው፣ እኛም አስገድደን ገብተን ቢሆን ይቅርታን ጠይቀዋለን በባለፈው ነገር ምክንያቱም ጸብ ለማንም አይጠቅምም። ሁላችንም ተጣልተን ተጣልተን አይተነዋል፣ የጸብ ፍሬ የለውም እና አዩ ለዳጊስ ነው። አሁን ባለፈው ብሩክ መቶ ያደረገው ነገር አይተሃል። እዛ ከእሱ ጋር ተጣልተዋል። እዚህ ቤት መቶ ሲመጣ ራሱ ከዳኒ በላይ ነው የተናደድኩት። እቤት ድረስ ሰው መቶ እንዲህ በድፍረት የሆነ ነገር ሲያደርግ ያናዳል። እሱን ነገር ዳኒ የደገመው ገባህ። እቤት ድረስ መቶ ያ ነገር ሲያደርግ በጣም ያናደደኝ። ድጋሚ አይኑ ማየት አልፈልግም ብዬ ነግሬት ነበር ላንተ እና ሶሻል ሚዲያ ላይም ደግሞ በጣም ሰው ጠፋ። እስኬን ድረስ መምጣት አልፈለኩ፣ ምክንያቱም ጀስት የጓደኝነታችን ነገር የሆነ ማካበድ አልፈለኩም። ነገሩ ማክረር ስላልፈለኩ ነው እንጂ እኔም ተነስቼ የቤቱ መጥቼ ዳኒ ምናምን መምታት አላቃተኝ ገብቷቸዋል። ግን ደግሞ በቃ እንደዚህ የልጅ ነገር አያስፈልግም ብዬ ስላሰብኩ ከዛ ጨራሽ ድጋሚ ቤት መጣ። ድጋሚ ቤት መጥቶ ከአንተ ጋዛ ጋር ሲላፋ ሲከራከር ሳይሆን ምንም ላስብ አልችልም። ድጋሚ በቃ ደፍሮ ነው ቤት የመጣ ያኔ የተሰማኝ ገባ? ሀሳቤ ከዛ ቪዲዮው ሳይሆን ኢንትሮ ምናምን ሳይሆን ጀስት ላይ ይቅርታ እንደመጣ ና ያየሁት። እንደዛ ሆኖ ግን በቃ እሱ ሰነዘረ፣ እኔም ሰነዘርኩ። ገብቶሃል? የወንድ ልጅ ጠባንዳ ነው የሚለው በቃ አለቀ። ሌላ አዲስ ነገር የለውም። ግን አንተ መተህ እዚህ ጋር ይቅርታ ምናምን ነገር ላስታርቃችሁ ምናምን አልክ። ኦኬ ኢትስ ኦኬ። ገባ? የሰው ልጅ ይቅርታ ብሎ ከመጣ ምንም የምትመልስበት ምክንያት የለም። ገባ? ሀሳቤ ይቅርታን በይቅርታ እና መመለስ ያለብህ ሰው እሱ ፍላጎት ካለው እኔም ችግር የለብኝም። ሀሳቤ ገብቶሃል? ሶ እኔ ከማንም ጓደኞች ጋር እንደዚህ አልጣላም። ከዳኒ ጋርም በጣም ብዙ አመት ሆኖናል፣ እንደዚህ ጣልተን አናቅም። እሱም ያለበት ሲቹዌሽን ነው ምናምን ተረድቻለሁ። ግን ደግሞ ምንም ቢሆን ራሱን ትንሽ መቋጠር ነበረበት። አሳገብቷል። እዛ አጠገቡ ያሉት ጓደኞቹ እንዳለ የሚያሳስቱና ልክ ያልሰሩ ሰዎች ናቸው። አንዳንድ ጓደኝነት ሲባል ላይክ ደብደበው ይድፍለጠው ምናምን የሚለው አይደለም። እንደዛ እንደዛ እኔም ዳኒ ነ ከነዛ ጀማ ጋር መጣላት አላቃተኝ ነበር፣ ግን አይጠቅምም ለእሱ ስለማይጠቅመው ስለምወደው ስለማከብረው ነው ያን ነገር ትክክለኛውን ነገር የመለስኩት። ተረዳኸኝ? እንጂ እኔ ለእሱ ብዬ እጄ ሶሲን በጥፊ መምታት አላቃተኝም ምናምን ምናምን፣ ግን ትክክል አይደለም። የግዴታ እሱ እንዲወደኝ ትክክል እንዲሆን እሱ የሚፈልገውን አይነት ነገር ማድረግ አይጠበቅብኝም። ገባህ? ሀሳብ የራሴ አመለካከት የራሴ ሀሳብ አለኝ። እንደ ረሙ ነው ላስብ የምችለው ከተመቸው ይመቸዋል፣ ካልተመቸው አይ ዶን ኬር። ተረዳኸኝ? ሀሳቤ አሁንም በዛኛው ሀሳቤ ነው የምልህ በዛኛው ሀሳብ ነው መጻነው ያን ሀሳብ እንዲያስኩኝ ትክክል ነህ ብሎ ከሆነ እታረቃለሁ። አይ ትክክል አደለህም ብሎ ከሆነ ግን አሁን ምን ታረቅበት ምን ይቻት የለኝ ረዳኝ ላይ በሱስ ነው ማለው ሌላው እኔ ችግር የለውም እኔ እንኳን እዚህ ስንት ዓመት እግርና እግር ይጋጫል። ችግር የለውም እኔ አያሳስም። አዎ ወቃ ነገር ሰላም መፍጠሩ ነው መታረቁ። ተጣልተን አይተነዋል፣ ጥቅም የለውም አንድ ስንሆን ግን ስንተባበር ምናምን ግን አሪ አንድ ላይ ስንሆን የሚያምርብን እናንተም ታቁናላችሁ። ከድሮ ጀምሮ ያው አንድ ላይ ስትሆኑ ነው የምታምሩት ነው የምትሉት እናንተም ሁላችሁ። ያው እኛም ደግሞ የድሮ አንድነታችን ለመመለስ እንሞክራለን። እኔም በቻልኩት መጠን እንደ ጓደኛ ለማስታረቅ ለማስማማት፣ ይሄው ሰፈሩ ደርሻለው። የዳኒ ሰፈር ታናሽቱ ጋር ደውላታለው አለው። እሷ ወጣ ትቀበለናለች። እሱ ስልኩ አይሰራም፣ አይ ቲንክ ብሎክ አድርጎ ነው መሰለኝ። በጣም ተናዷል፣ ባለፈው ስለተፈጠረው ነገርና ዳኒም ጋር ጥፋት አለ፣ ረሙ ጋም ደግሞ ባለማወቅ ያው ትናንትና አስቀይሞታል። እና ያን ያን ነገር እናወራና እናግባባቸዋለን ብለን እናስባለን። ጠፍታ ጠፍታ ርቃ ሰንበታ ስፈልጋት ቀን እና ማታ ድንገት ትመጣ ምናከብቴ ፍቅሬለ

አልፈልግም። ሂዳላችሁ ነው አይደል? አሻው ለምድር ማን ብሩበት። ተረጋጋና እናወራ፣ ተረጋጋና እናወራ ነበር። አሁን እኛም ደሞ ባለፈው ለታ ልክ አልሰራህም በዛ ሰዓት ላይ፣ ትላንት ማታ እናወራበት ነበር ከረሙ ጋር ልክ ያው አንተ ጥሩ እንደዚህ የምታስብ አልነበረም የመሰለህ። እንደዚህ እንዳሰብ አላውቅም። እና ታዲያ ወንድ ልጅ በቃ መጀመሪያ ሁለተኛ ቤት ስትመጣ ልታረግ እንደዚህ እሺ እሱ ለማለት እኔ ማ አንተን አክብሬ እኮ አንተ ጋር እኮ እየመጣሁት እኮ አይደለ? በእናትህ ዳኒ፣ እኔ አሁን እያልኩ ያለው ነገር ምንድን ነው፣ እንደ ዳግም ሳይሆን እንደ ሌላ ሳይሆን በቃ እንደ ጓደኛዬ አክብረኝና እንደዚህ መናናቁ ይቅር እና አንዴ አዳምጠኝ እኮ ብዙ ነገር ተፈጥሯል። እዚህ ስንት ነገር አሰልፍን ቶሽ አንተ ኮና መጣ መጀመሪያ ቤት መጣ ያስደበደብከው እኮ። ሁለተኛ ጊዜ ሲመጣ እሱ ሌላ ነገር መሰለው። ቀድሞ ከመደብደቡ በፊት ቀድሞ ነገር መደብደብ ማለት አም አንተም እንደዚህ ይሆናል ምናምን እንደ መቀላለድ ምናምን አይደለም። አንተ ብዙ ነገር በቃ አዲስ ነገር ተመታታችሁ፣ በቃ ነገር የለም። አሁን በቃ እንታረቅና እንደ ድሮው እንስማማ። አንተም ስንት ጊዜ አስታምሜው ስንት መከረኝ። ነጪ ነው የነበረው፣ ተጠቃቅሰም ሊሆን ይችላል። ቱ ቱ እሱ ነበር ነገር አላልኩኝ። እንደ ጓደኛ አዳምጠኝ፣ እኔ ዳግም ነኝ አይደለ? መታረቅ ነው ሰላም እንዲሆን እና ሰላምም ነው። ለሰላም አልመሰለኝም የዛን ቀን አስገባኝ ብለኝ

አቤት ድረስ መታችኋል፣ አይደል ከነፋሽ የነበረ ያደረኩት ነገር ምንም አይቆጨኝም። ማወቅ ያለብን ነገር የሚቆጨኝ ነገር ቢኖር ጓደኛ ዳጊ አለመኖሩ እሱ ሳልመታው አንድ ማወቅ ያለብን ቴንክ ዩ ነገር ነገር ደግሞ አሁን እኮ ለማመታታት ወራል በማርያም

ከልጁ ከሆነ ጎዶራ መመለስ አያስፈልግም። በቃ ቱ ቱ ችግር የለም። ቱ አሁን ዳግም አሁን ዳግም እዚህ ጋር እኮ አሁንም የነገርኩ ነገር ባለፈው በሚስማሙ ነው። አሁንም ያደረገው ነገር ትክክል አይደለም በሚለው ነው። እነዛ ጓደኞቼ ነገር ላይ እጅ ቤተ ይቅርታ እንደዚህ

አንድ ጊዜ እኮ ነው ያጠፋሁት። አንድ ጊዜ እኮ ነው ያጠፋሁት። እና አንተ አይደለ፣ በቃ ገብተን ተጣልተን ነበር። ለዛ ግን መሰናዘብ ድረስ ከደረስን ግን እኔ ግን አትሊስት ለይቅርታ ብዬ ልቡ ለይቅርታ ይዞ ከመጣ ቤተሰው ጋር መጥቶ ማለት ነው። እንደዚህ ማድረግ አልነበረብህም። በቃ ይሄ ትልቅ መሸነፍ ነው። በቃ ስትፈልግ የምትማታ፣ ስትፈልግ ይቅርታ መጠየቅ አትችልም። አሁን ብዙ ማውራት የለብህ ገባ ነው። አሁን ደትሞኛ ያለ እንደዚህ ብዙ ማውራት የለብህ በቃ። እኔ ላስረዳችሁ። በቃ አንተም ጥፋት በጣም ትልቅ ጥፋት ትልቅ ትልቅ ጥፋት። እሱ ደግሞ የመሰለው ነገር ነበረ በዛ በቃ፣ ሌላ ነገር የለው አሁን እየመጣ ነው ያለነው ቤቴ የመጣ ነው ሁሉ ነገር ይቅር ይቅር፣ ለእግዚአብሔር ተባበረ፣ እንደ ድሮ ጓደኝነታችን እንቀጥል፣ ሰላም ይሁን። አንተም ወደ ራስ ተመልሰሃል ብዬ ስላሰብኩ አሁን በዚህ ላይ እሱን ፈልግ። በቃኛ ነው ዝም ማለት ነው። በቃ አልደወልክልኝም፣ አልጻፍክልኝም፣ ምን አላልክልኝም ሆነ ነበር በጣም እና እዚህ ጋር መናገር አልችልም፣ ግን ማለት ነው ብዙ ነገር አሳልፈናል። ያንን ነገር እጄን ማንሳት አልደበረብኝም። ይቅርታ ልልህ ነው የመጣሁት። በጣም ልቤት ሰብሮ ነው የመጣሁት። ሌላ ሰው ቢሆን ጉዳይ አይደለም፣ ዞር ብያ ላይ ምን። አንተ ስለሆንክ ነው ሌላ ያሳለፍነው ነገር ብዬ ማለት ነው። እና እዛ ጋር ደግሞ በዛ መንገድ ስትቀበሉኝ ደስ አላለኝ ነው። ቀርብ ነኛል፣ በጣም ማለት ነው። በቃ እኔ ዳኒ፣ አሁን ራስ የሚያስነካው ራስህ ባለፈው ሚስትህ ፍቅረኛ ብለ የምታስባትን ሴት ናታን የሰነዘረባት በአንተ በራስ ስራ ነው። እሱ እኔ ሜይ ቢ እናንተ ሳንጣላ ቢሆን እኔ እሱ ዝም አሉ ነበር። ምንም ላረገው እንደምንችል ታውቃለህ። ገባ እንደዛም ሊያደርግም አይችልም ገባ ብቻ ያለ ብለው እንደዛ ያደረገው ተረዳኛ። ናታን እንደዛ አያደረግም ነበር። እኔ እያለ መቼም አያደረግም፣ ሰው ያነሰ ነበር። ተረዳኝ። ራስን ያስደፈርከው ራስ ነው። ከዛ አይመለከተኝም ምክንያቱም

ሊል ይችላል። በቃ ናታ ሊል ይችላል ናታን። ሲጀምር ምንም እየሰራ ያለው ነገር ካለ እኔ ረሜ ከሞዱ ጓደኛ ጋር እንደጣለኝ አልፈልግም። ገብቶሃል አይደል? አት ሊስት አሁን ሰው እናንተም ምን ተዋወቁ ድሮ ነው። ረሜ በጣም ብዙ መጥፎ ጊዜያቶች እናብረናት ያደረናል። ቲክቶክ ጋራ ሲጀምር ዩቲዩብም እንድጀምር የገፋፋኝ አንተ ነህ። መቶ ሺህ እንድገባ ዳኒ እየደወልክ ለምንድን ነበር ስትማታረግ? ብዙ ነገር እንድጣላ አድርገህልኛል እና አንተ እንደዛ አደረግህ። ስላነሳው ረሜ እዚህ ስላነሳሁ በጣም በጣም ከልቤ ቅርታ ማለት ይፈልጋለሁ። ከልቤ ማለት ነው። ረሜ ምን መሰለህ፣ ምንም ቢሆን አብረን ያሳለፍናቸው ነገሮች አሉ። እኔ ቤት መጥቼ እንደዛ ብታረጉኝም በቃ ነገሮችን ለምረዳበት መንገድ አለ። በቃ አንተ እኔ ከሶሲ ጋር እንድለያዩም ስለማትፈልግ ትክክለኛውን ነገር ብለህ ነበር እንደዛ ስትይ ነበረው። እኔ ግን እዛ ጋር እብደት ላይ ነበርኩኝ። በቃ የማረገውን ነገር

ሰራሽ ክፍተት እንዲፈጠር አልፈልግም። ከማላክሽን ያምር ማለት ነው። ከወንድሞች የበላይ ናቸው እና እዛ ጋር አሁን እየቆየ እየገባኝ ነበር። ትክክል ነበር። ከአንተ እዛ ጋር ሲ መጥራት ነበረብህ። እኔ እዛ ጋር ደማ ብጅ ያለሁ እኔ ረሚ ከራሴ ጋር አልነበርኩም። ፍቅር ታቋለ አፍቅረ ታቃላረል እኔ እኔ ማለት እኔ አትቀይሚም በቃ እኔ ስፔሻሊ ይህንን የምለው ቃላቶች እንዳለ ከቁም ነገር አትሰዱብኝ። በቃ እኔ ቤተሰብም ያንተን ፋሚሊ እያረኩ ያለሁት ነገር ጤነኛ ስራ አደለ። ምን ያህል ምን እያረኩ እንደነበረ ነው መለስ ቤት ስገባ ነው ይታወቀኝ። በቃ ጓደኞቼ ከሁሉም ጋር የሚናከስ ሰው ከሆነ ንኩትን ከሁሉም ጋር ናታ ነው የሚባል መሰሪ ደግሞ ጓደኛ መስሎ ቀርቦ በማር የተለወሰ እባብ ነው እሱ ማስመታት ለሚፈለገ ናታ። ምን አውቃለሁ፣ የግል ጸፍ ከላችሁ ነው። ምን አውቃለሁ። በቃ እኔ ደግሞ እዛ ጋር በቃ ሰፖርት ሲያደርገኝ ሂድ ሂድ ባ ሄድኩኝ። በቃ ጸብ ይኖራችሁ ምንም ማውቀው ነገር የለም እኔ እዛ ጋር ሲጀመር ሶሲን ማንጠራት ምናምን አንተ አሜኔኝ እኔ እኔ ሳትል በፊት ራሱ እንደዚህ እንደዚህ እያለኝ ነበር ማለት ነው። እኔ ገብተህ ራሱ ማየት ትችላለህ። እና አንተ ገና ሳትለኝ እንደዚህ እንደዚህ በቃ የሆነ ማንቀሳሰር የፈለገው ነገር አለ። እኔ ከእናንተ ጋር የማጣራት እኔ ባዶ ማስቀረት ነው የፈለገው። ከሶሲ ጋርም ከሀይኒ ጋርም ከሁሉም ጋር ጠርቶ ብቻዬን ቁጭ እንድል ያደረገኝ፣ ዞር ስል ማንም የለም። አጠገቢ ገብቶአል አይደለ የሁላ ነገር ተፈጥሮ፣ ዞር ስል ማንም የለም። መጠጥ እናንተ በተኛችሁበት እናንተ ደግሞ አስቀየምኩኝ ጓደኞች ወንድሞች ማለት ነው። ዛ ቀን እሱ ናታን እንትን ሲል ነበር ነው ሂደረሙ በቃ ሂድ ምናን እና ከዛ እንዲ ምናን ሂድ ምናምን ስለው አይን እዚህ ጋር ምክንያት ምክንያት የሆነ ነገር ፋዘር ጋር ሊሄድ ነው ምናምን ምናምን ብቻ የሚመጣው ከዳጊ ጋር ማለት ነው ምን አኔ ደግሞ በዛ እዛ ጋር እብደት ላይ ነበርኩ። በቃ ላይ የሚደገስኩላት በቃ ችግር፣ አሁን ነገር ሰው ክፋት ያስብህ አላህ ካላለ ምንም ነገር ሶ አላህ አንቺ ነገር ለሁሉ ነገር ምን

ከረክብኝ ለአንድ መጥፎ ነገር ይልቅ ያረክልኝ ብዙ ጥሩ ነገሮች አሉ። ና እኔ ለሱ ብዬ ለላህ ብዬ ይቅርብኝ እያሉ አንተ የሚቅርብ ላይ እሱ ቀጣዩን ደግሞ ቀስ በቀስ ታስታክለዋለህ፣ ህይወት ይቀጥላል። ምናምን ከናት ጋር ምንም ነገር እንዳትነጋግረኝም አልፈለገም ለመሰለ እኔ ዋጋውን ሰጥቼዋለሁ በሚገባ ቋንቋ ማለት ነው መጥቼዋለሁ። እኔ ሁላ ሴራ እኔ አንዴ ናታ ነው የመጣሁበት ምክንያት ሦስቲን መቷታል በጥፊ ግን ከእዛም በላይ በቃ እኔ ሲሄረው አሁን የተገለጠልኝ በቃ እያንዳንዷ ነገር ማለት ነው። ያኔ ከመጀመሪያ ቀን ጀምሮ የፕሮግራሙ ቀን ጀምሮ አሁን ተረጋጋ። በቃ አብሽር። ቤተሰቦች ሁላችሁም ዳኒ ያስቀይሟቸዋል በኔ ምክንያት። በጣም ብዙዎቻችሁ የቸኮሌት ፋሚሊ ብዙዎቻችሁ ተናገራችሁ ነበር፣ ዘግዝቃችሁታል ምናምን ቲክቶክ ላይ ምናምን አይ ነው ሰዎችና ዳኒ ያሰው አይደለም ያው ተናዶ ፍቅር ነው እና ያደረገው ነገር ነው እንጂ ዳኒ ትክክለኛ ባህሪው እንደዛ አይደለም። እና ሁላችሁም ይቅርታ አድርጉለት። ከዚህ በኋላ ያው እና ዳኒ ጓደኝ ሁለተኛ ጊዜ ሲመጣ ግን ያው አንዳንድ ጊዜ ወንድ አይደለህ እንደ ያስበላል ነገሮች ገባቸው ሱ ከሱ ከሱ አንግ ነው አንድ ወጠጤ ጓደኛለሁ እሱንም ደግሞ ዋጋውን እሰጠዋለሁ። እያየህ እንደሆነ ሌላ ዋጋህን ታገኛለህ። እንደዚህ ነው ማለት ግን አለመምጣትህ ፈጣሪ አመስገን። ዝም ያልኩ ዳኒ ያለ ብዬ ነው እና እንጂ ወንድነት ለአንተ አንሽ አይደለም። ማወቅ ያለብን ነገር እና ቤተሰቦች ይህን ይመስላል። ሁላችሁም ወዳችኋለሁ። ያው እንደዚህ አይነት ቪዲዮ መሳት አልፈልግም። ያንተንም ፋሚሊዎች ይቅርታ ማለት ይፈልጋሉ። የረሙ ቸኮሌት ፋሚሊዎችም በጣም ከልቤ ይቅርታ። እኔ አብጃለሁ። እኔ በቃ እንደ እብድ ቁጠሩኝ። በቃ እኔ ምን ማለት እንዳለብኝ አላውቅም። እኔ ቤተሰቦች ሳብስክራይብ አርጉ። ከዚህ በኋላ ፈገግ ለማድረግ እሞክራለሁ ቤተሰቦቼ ነገሩ ለማጥራት ያክል ነው ይህን ቪዲዮ የሰራሁት። ሁላችሁም ሰብስክራይብ አድርጉ። በቅርቡ ንሻላ 250 ሺ እንገባለን ቤተሰቦች፣ 250 እንገባ ሰብስክራይብ አድርጋችሁ። አሁን ሙቅ ቀኝ መለከት፣ ሰብስክራይብ ሰብስክራይብ በማድረግ ቤተሰቢን ይቀላቀሉ። በቅሩ 300 ሺ ገብተን ሰለብሬት እናደርጋለን። ጥላቶቻችን አላህ ያዝልን። ሌላውን ምርቀት እናንተ እንዳለ መርቁኝ። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ቸኮሌ ፋሚ ቻው።